ውዶቼ እንደው አሽቃበጥሽ እንደው አትበሉኝና፣ እኔ ማሽቃበጥ አደለም ውስጤ ያለውን ውስጤ የሚነግረኝ ና የምነግራችሁ። እግዚአብሔርን እንደ ዛሬ ብሩኪ አንጀቴን በልቶ ተያቅም። በጣም ነው ያሳዘነኝ ከሚባለው በላይ ማለት ነው። እኔ በቃ ሌለ የእሱን ፊሊንጉን ሙሉ ለሙሉ ተረድቸዋለኝ። ሰላም ሰላም ውዴ፣ የተከበራችሁ ይቻላል ተከታታይ ሰላማችሁ ይብዛልኝ በያላችሁበት የኒውድ ቤተሰቦች ላይክ ሼር አድርጉ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሆኑ። ችግር የለውም፣ አይከፈልበትም። እስ አንዳንድ ጊዜ እንኳን ላስታወሳችሁ ብዬ ነው። በነገራችን ላይ የሀይሚና የብሩኬ ነገር በጣም እየከፋ ነው የሄደው። እውነት ለመናገር ብሩኬ አሁን ላይ ደክሞታል። ነገሮቹ ተስፋ እያስቆረጡት ከአቅሙ በላይ ሆኖበታል። ሌላው ነገር ደግሞ ሀይምዬ እያዳመጠችው አይደለም። አታድርጊ የሚላትን እያደረገች፣ ከቤት አትውጭ ሲላት እየወጣች ነው ያለችው። አንድን ሰው የምንወደው ከሆነ፣ ለነገ ብለን የምናስበው ከሆነ መሥዋዕት መክፈል የሚባል ነገር አለ፣ ግዴታ ማዳመጥ የሚባል ነገር አለ። ስናዳምጥ ነው ደግሞ ነገሩን ልንተከብር የምንችለው። ሀይሚዬ ኔ ትንሽ ብሩኬ እንደሚወድሽ ሁሌም እንደሚያስብልሽ ልጅ ታውቂያለሽ አደለ? የሚወድ ሰው አይጠላም ያለው ማን ነው? የሚወድ ሰው አይደክም ያለሽ ማን ነው? እንዲህ ሀይምዬ፣ በጣም አሁን ኦቨር ኦቨር እየበዛ ነው ነገሩ። ይሄ ነገር እውነተው ንገሪው፣ ፕራንክም ከሆነ ፕራንክ ነው ወይ? በቃ ግልጥ አድርገሽ የተፈጠረውን ነገር ንገሪው። በእርግጥ ፕራንክ ነው፣ ነገር ግን ብሩኬ ደግሞ እውነት ሆኖ አምኖ ተቀብሏል። እዛ ጋ አሁን ላይ ደክሞኛል፣ እኔ በቃ ሁሉ ነገር አስጠልቶኛል፣ ታቅሜ በላይ ሆኗል። እስከዛሬ ታግሻለሁ ነገሮቹን ለማስተካከል ብሏል። ምንም በቃ አሁን ላይ እንደውም ወደ ቤት እናቴ ጋር ልሄድ ነው እያለ ነው። አስቡት፣ ይሄ ሁሉ ደረጃ የደረሰው ለምንድን ነው? በሰዓቱ ሃይሚ ከቤት አትውጭ ስትባል ባትወጣ ኖሮ አንደኛ ችግሮቹ ይፈታሉ። ያን ጊዜም ተቤታት ውጭ ባላት ሰዓት ሳትወጣ ብትቀር ኖሮ ያ ሰው ማያግታትም ነበረ። በሰዓቱ አገተኝ ቤት ዘጋቢ ምናምን ስትል ወንድ ልጅ ነው። ብሩኬም ዛሬ ተናግሯ ወንድ ልጅ ነኝ፣ ያው የምናስበውን ነገር ያው በቀላል ታቁታላችሁ ምናምን ነገር አለ። አው ምንም ይሄ ምንም ጥያቄ የለውም። ነገር ግን ይሄ ሁሉ ታግሶ እስኪ አንድ ጊዜ እንኳን መሸነፍ አለ የለ። በባለፈው ለታ ተጣልተው እንደውም ሲከራከሩ ምንድነው እስኪ አንድኛችን እኮ መሸነፍ የሚባል ነገር አለ ወይንም አንቺ ወይንም እኔ። ዛሬ ላይ ደግሞ እኔ ተሸንፍ ያሳየኋትኝ። አው ብሩኪ፣ አሁን ላይ ተሸንፎ አሳይቶሻል ሀይሚዬ። እውነት ሁሉን ነገር ጓገጭ እንኳን አላለብሽም። ቀለበታ ስር ያለሁ የተደበቀ ሕይወት አለ ሲል ዝም ብሎ ነው ሲያዳምጥሽ የነበረው እንደገና ደግሞ ከልጁ ጋር ቤት ተቀመጪ ሲልሽ ስትወጪ እሱንም ዝም አለች፣ ታገስ። እንደገና ደግሞ አግቶኝ በር ዘጋቢ ምናምን ነገር ስትይ እሱንም ዝም አለ። ይሄንን ዝም ያለው ዝም ያለሽ ሳይናደድብሽ ቀርቶ ምናምን አይደለም፣ በጣም ተናዶብሻል። ነገር ግን እስቲ እኔ ላሸንፋትና ሲኒ ላሸነፍና በዝምታ ነገሮቹ የሚስተካከሉ ከሆነ በማለት ነው ዝም ያለሽ። አንቺ ግን ያንን አልተረዳሽም። ሃይምዬ ሀይሚዬ እውነት ሕይወትሽን እያበላሽሽ ሆነ ያለሽ በራስሽ እጅ ማለት ነው። እባክሽ ተረጋጊ። እንደ ብሩኬ የሚያፈቅርሽ እንደ ብሩኬ የሚታገስልሽ እንደ ብሩኬ የሚያዳምጥሽ ለሰከንድ እንኳን የሚያዳምጥሽ ሰው አታገኝም። ስለዚ አሁን አንቺ ልጅነት ይሁን ምን ይሁን ምን ይሁን የሆነ ግብ ግብ ውስጥ ያለሽ ከራስሽ ጋር አደልሽም ግብ ግብ ውስጥ ነሽ። በጣም በጣም ደግሞ ብሩኬን ትከራከሪዋለሽ ምናምን ነገር። ሀይሚ የሚጎዳ አንቺን የሚጎዳሽንና የሚጠቅምሽን ነገር ሳታቂ ቀርተሽ አይደለም። ነገር ግን አሁን አንቺ ያልሽው በስሜት ነው እየተነዳሻልሹ። ማለት በቃ ራስሽን ብቻ ነው እያዳመጥሻልሹ። ብሩኬን እያዳመጥሽ አይደለም። ልጁንም እያዳመጥሽ አይደለም። የተወዘጋገበ እንትን ውስጥ ያልሽው እና ቆም ብለሽ መጀመሪያ ራስሽን አዳምጪ። ከዛ ራስሽን ስታዳምጪ ብሩኬ የሚልሽን ሙሉ ለሙሉ ልታዳምጪ፣ ከዛ ወደ ተግባር ልትቀይሩ ትችላለሽ። አንቺ ለዚ ሁሉ ነገር ዝግጁ አደለሽም። አሁን ላይ ሀይሚ የድሮ ሀይሚ ሁን ይለን፣ ተረጋጊ። ይሄ አሁን ላይ አላቅም። እውነት ወንድ ልጅ ተቆረጠ፣ ቆረጠ ነው። ብዙ ታግዞሻል። ብዙ ድል ሰጥቶሻል። ከዚህ በኋላ እድል የሚሰጥሽ ራሱ አይመስለኝም። ምክንያቱም አሁን ላይም ጥለሹ ሄድሽ ሀይሚዬ ጥሎ መሄድ ነው የሚሻለው፣ ወይስ ብሩኬን አረጋግተሽ ሊሄድ ነው ወደ ሙሽዬ ጋ ብሏል አይደለ? አረጋግተሽ ሁሉን ነገር መፍታት ነው ወይንስ እሱ ሲናገር ዝም ብለሽ በዝምታ አሸንፈሽ ወደ ቤት አብረሽ መመለስ ነው፣ ወይስ ጥሎ መሄድ ነው የሚሻለው? ሀይሚዬ ይሄ አሁን ጥሩ ነው ብለሽ አስበሽበት ነው? በእውነት እኔ እንጃ አላቀም። እኔ እግዚአብሔርን ማለት እኔ ነኝ እንዲ ብሩኬን ያፈቀርኩትኝ እንደዚ ልቤ ጭርጭርጭርጭርጭር የምለው ማለት ሀይሚዬ እኮ እንዳትጎዳ ነው። ውዶች የሆነ የሆነ እንድትጎዳ አልፈልግም፣ እንድትሰበር አልፈልግም፣ ጥላቶቿ እንዲደሰቱባት አልፈልግም። ገባችሁ? እስከ ዛሬ ድረስ ጉድጓድ ሲቆፍሩ የነበሩ ጠንፊዎች በሷ ውድቀት እንዲሳለቁ ስለማልፈልግ ነው የምናደደው እንጂ ሌላ ነገሩ ተፈጥሮ አይደለም እና አላቅም ሀይሚዬ፣ ወደ ራስሽ ልትመለሽ ይገባል። ራስሽን ልታዳምጭ ይገባል። ብሩኬ የሚልሽን ስሚ፣ እባክሽ እባክሽ፣ ይህን ሰውዬ አታገኙ፣ በጭራሽ። ስልኩንም አታንሽለት፣ እራቂው፣ ሙሉ ለሙሉ እራቂው። አንተ እስከ ዛሬ አንተ ስላለህ ነው ምናምን ነገር አልሽ፣ ብሩኬ ማለት ነው። ማን ሊጠብቀኝ ነው አልሽ? እሺ ብሩኬ አጠገብሽ፣ አሁን ያ ሰውዬ ቀጥሮች ስትወጪ በሰዓቱ ብሩኬ አጠገብሽ ነበረ ያኔ ሲያግትሽ፣ ብሩኬ አጠገብሽ አልነበረም አደለ? ስለዚህ አሁን ብሩኬ እናቱ ጋር ስለሄደ ወይንም እዛ አጠገብሽ ሆኖ አንቺ አትውጪ ብሎሽ፣ ወተሽ ያሰውዬ አገተሽ እዝሁ እናቱ ጋ ሳይሄድ ማለት ነው ብሩኬ እዝህ እያለ። ለምን የብሩኬን ምክር ስላልሰማሽ። አሁን ብሩኬ ደግሞ አንተ ማን ይጠብቀኛል፣ ያንን ጊዜ እኮ በአንተ ተማምኜ ነው ምናምን ነገር። እሺ ብሩኬ ተማምነሽ ነው፣ በብሩኬ ስለተማመንሽ ነው ያኔ ወጣሽው። ይሄ ችግር እንደሚፈጠር አላወሽም እንዴ? ያፈቀረና ያበደ እኮ አንድ ነው። ያ ሰውየ እያፈቀረሽ ከሆነስ እንዴ አንቺ ምን ያክል እርግጠኛ ነች? ትናንትና ራሱ አስተቃቀፉ ውዶች የሌለ ነው የሆን አለለ በጣም ቀንቷል። በጣም የቅናት አስተቃቀፍ ነው ያቀፋት፣ ብሩኬ እንደሚያቅፋት ምናምን ነገር የሆነ መቶ የሆን አለለ ጭብጥ አድርጎ ምናምን ነገር እንደዚ የያዛት ወደ ራሱ ማለት ነው። እንዴት እንዴት ነው የሚያደርገው ሰውየ? ራሱ ፍቅር ጠግርሮታል ይሄ ሰውዬ እና እኔ ምን እንደምል እራሱ ለራሴ ግራ ገብቶኛል። እግዚአብሔርን ነው ምላችሁ እኔ ምን ላደርጋት ይቼ ትንሽዬ ልጅ እኔ ቆይ ትንሽዬ ትንሽዬ ስላችሁ ደግሞ ትንሽዬ ለምን ተያታለሽ እሷ ህጻላት ወይ ምናምን ነገር የምትሉ ሰዎች አላችሁ እኔ ከውዴት አንጣር እንጂ ትንሽ እንዳልሆነች አውቃለሁኝ በዚህ አጋጣሚ በአቋራጭ ልመልስላችሁ ብዬ ነው ለማንኛውም እግዚአብሔር በመሀላችሁ ተገኝተው ችግሮቹን ለመቅለል ይቅለላላችሁ ነው እኔ ማለት የምፈልገው ከዚህ በላይ እኔ ምን እንደምል ራሱ ግራ ተጋብቻለሁኝ አላቅም። ሀይምዬ ግን ብሩኬን ከዚህ በላይ ባታበሳጩ ባታናድጁ በጣም መልካም ነው። ምክንያቱም ታግሶሻል፣ የዋህ ነው፣ ተረድቶሻል። አሁን በዚህ ተሸንፎልሻል፣ በቃ ሌለ ተሸንፎልሻል። ስለዚህ እውነትም ከሆነ በትክክል እውነት ንገሪው፣ ፕራንክም ከሆነ ፕራንክ እንደሆነ ንገሪው። ከዚህም በላይ መጨቃጨቅና የእሱን ጨጓራ መላጥ ለአንቺ ምንም ትርጉም አይሰጥሽም፣ ምንም ትርጉም የለውም። ምን የምታገኙ ነገር የለም። ህይወትሽን ተማመሰቃቀል ውጭ ማለት ነው። እና አስቢበት፣ አስቢበት በድጋሚ አስቢበት ሀይሚ። ለማንኛውም ውዶቼ ላይክ፣ ሼር አድርጉ።